መኪናን እየጠበቅ ለሰከንድ ቤቴን አለምደው። ካሜራ ሶስት ካሜራ ያለ ቤቱ ላይ መጣች መጣች መጣች። ቡርቲ መጣች፣ መዳሚ ተሳፍራለች። ካሜሮ ሩቅ ነው አየኝም፣ ከቤት ወጣለች፣ የለችም ከሀገር ውጭ ነች ብላችሁ እንዳትሸወዱ ሀገሬ ልጆች። በዚህ አጋጣሚ አንድ ነገር ልናገር ማለት ነው። እሱም ምንድን ነው? የሆነ ጊዜ አንዲት ሰራተኛ መዳሟ ጥላት፣ እሷ መዳሟ ተሳፈረች፣ ሰራተኝቱ ቤት ውስጥ ነበረች። ከተወሰኑ ቀናቶች በኋላ ቤት ውስጥ ወንድ ማስመጣት ጀመረች። መዳሟን በካሜራ እየተከታተለቻት ነበር እና ከተወሰኑ ቀናቶች በኋላ በፖሊስ አስያዘቻት ስላችሁ፣ ብዙዎቻችሁ አላመናችሁም ነበረ። ምንድን አላችሁት? ካሜሮ ካሜሩ ርቆ ከሄደ እንዴት ሊሰራ ቻለ? እንዴት ሰራላት ከሀገር ውጭ ከሆነች? ብቻ ብዙ ብዙ ነገር ብላችኋል። ና አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሜይ ሙቻ ቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ትናንት አንድ ቪዲዮ አካፍያችሁ ነበር። ብዙዎቻችሁ ጥያቄ ጠይቃችሁኛል። ዛሬም በድጋሚ በዚሁ ዙሪያ መጥቻለሁ ማለት ነው። እንግዲህ የትናንትን ቪዲዮ ያላያችሁ እዩት። የትናንት ነው ቪዲዮ እንግዲህ አንዲት እህታችን ለረጅም ዓመት ከሰሩበት ከመዳሚ ቤት ከራስ የሽንት ቤት ይህ ድብቅ ካሜራ አገኘሁ። በነጻነት ነው የምኖር ብዬ ቤታቸው ውስጥ ካሜራ እንዳለ አውቃለሁ። ነገር ግን ከእኔ ሀማም ውስጥ ካሜራ ይኖራል ብዬ አንድም ቀን አስቤም ጠርጥሬ የማላውቅም ነበር። ባለቀ ሰዓት ግን ካሜራ አገኘሁ እና ምንድን ነው ማድረግ ያለብኝ? እስከ ዛሬ ሲያዩ የኖርኩንስ እንዴት ነው ማለት ያለብኝ? አጥፊ ልበላት ምን ልበላት እያለች እየተማጸነች የሚያሳይ ቪዲዮ አካፍያችሁ ነበር እና ከዚያ በመነሳትም ደግሞ ልክ እንደዚህ ቼታችን ሽንት ቤታችን ውስጥ ካሜራ ካገኘ ምንድን ነው ማድረግ ያለብን የሚለውን ነገር በዚያ ዙሪያ ነበር ቪዲዮ የሰሩት። ና ብዙ ልጆች ጥያቄ ጠይቃቸዋል ማለት ነው። እንዲሁም ደግሞ እኔም ደግሞ ቀን ጨብ አድርጌ ያሳዩችሁ ነገር ነበረ። ያ ነገር ደግሞ ከብዙዎቻችሁ ከምሰሩበት ቤትም እንዳለ ና ግራ እንዳጋባችሁ አገልግሎቱ ምን እንደሆነ ያልተረዳችሁ ምቶች እንዳላችሁ ብዙ ጥያቄ ጠይቃችሁኛ ያላችሁ፣ ስለሱም ዛሬ ልነግራችሁ መጥቻለሁ ማለት ነው። በመጀመሪያ የሀገሬ ልጆች ስሙኝማ አንድ ጊዜ መዳማ ተሳፍራ እሷን ቤት ውስጥ ጥላት ሄዳ እሷ ደግሞ ወንድ እያመጣች ከዚያ በካሜራ ተከታትላ በመጨረሻ ግን በፖሊስ አስያዘች። አስችላችሁ ብዙዎቻችሁ ውሸት፣ እነሱ ርቀው ከሄዱ እንዴት ነው ካሜሮ የሚሰራ አይሰራ፣ ውሸት ሽን የምትሉ ልጆች አላችሁ ማለት ነው። እና ዛሬ ደግሞ እንዳጋጣሚ ሆኖ ሚኪን ብዙዎቻችን እናውቀዋለን እና ሚኪ የሚኖረው ኢትዮጵያ ውስጥ ነው ማለት ነው። ሰሞኑን ደግሞ ዱባይ ነው ያለው ማለት ነው። እንግዲህ መግቢያ ላይ እንዳያችሁት ቀንጨባ አድርጌ እንዳሳየዋችሁ ሚኪ ዱባይ ላይ ተቀምጦ ኢትዮጵያ ላይ ቤቱን እየተቆጣጠረ ሰራተኛውን እየተቆጣጠረ የሚያሳይ ቪዲዮ ነው። ቀንጨባ አድርጌ ያሳያችሁ ማለት ነው። ምንላችሁ ፈልጌ ነው፣ ብዙዎቻችን እነሱ ከቤት ከወጡ፣ እነሱ ከሀገር ከወጡ ያ ካሜራ የሚሰራ የማይመስለን ሁሉ ብዙዎች አለን። ብዙ ጊዜ እንደምላችሁ እኛ በተቻለ አቅም ካሜሮን ሳይሆን ፈጣሪያችን ፈርተን እንስራ፣ ፈጣሪያችን ፈርተን እንኑር ነው የምላችሁ። ለምን ካሜራ ፊት ካሜራ ስላለ አትብሎ ምናምን ብዬ አልከለክላችሁም። ለምንድን ነው የማትበሉ? ብቻ በፈጣሪ የሚያስጠይቀን ነገር፣ የሚያስወነጅለንን ነገር ከማድረግ እንቆጠብ እንጂ ሀላል የሆነ ስራ ከሆነ ለምን ሰላሳ ካሜራ አይገጠምም? ወላ፣ እውነት ነው የምላችሁ። እና ብዙዎቻችን ግን አይወታልኛለች። አይ ካሜራ ይሰራን ብላችሁ የምትፈነጩ ካላችሁ እንዳትሸወዱ። ጥንቃቄ አድርጉ። በተለይ አሁን ላይ እንግዲህ ሙቀት ነው፣ ትምህርት ተዘግቷልና አረቦች በአብዛኛው የሚሳፈሩበት ወቅት ነው። ስለዚህ በዚህን ሰዓት ነጻነት አገኘን ብላችሁ ካሜራ የለም ብላችሁ ያልሆነ ነገር እንዳሰሩ ተጠንቀቁ። ካሜራ የት የሚሆን እንዴት የሚሆን ከመጀመሪያው ካገናኙት በደንብ ይሰራላችኋል። እንዳልኳችሁ በግልጽ አማርኛ እንዲገባችሁ በራሳችን ቋንቋ ሚኪ አይደለም፣ አረቦች አሁን ላይ ማለት ነው። ከሀገራችን ላይ ራሱ ምን እየተሰራ እንዳለ ባትንሹም ቢሆን በሚኪ ቪዲዮ መረዳት ትችላላችሁ ማለት ነው። እያት ሰራተኝት መጣች እያለ ሰራተኝቱ ራሱ በደንብ ትታያለች። መኪና ንቆጣጠራለሁ ሶስት ካሜራ ለምናምን እያለ ነበር። ስለዚህ እንዴት ሩቅ ሀገር ሆና ተቆጣጠረቻት? ውሸት ሽናላችሁ፣ ውሸታ ማኔሳሉ እናንተ ናችሁ ማለት ነው። ያልሆነ ነገር አይወራም በነገራችን ላይ ልንገራችሁ፣ እሺ፣ ሀገሬ ልጆች እሷ እኮ እንደምትቆጣጠራት እኮ አትነግራትም። ለሷ ገባችሁ። አሁን ገኔ ክፍል ካሜራ ብታስቀምጥ መዳሜ በድብቅ መቆጣጠር ከፈለገች ለእኔ አትነግረኝም። ለምን? በድብቅ ስለሆነ መቆጣጠር የምትፈልገው ይሄ ኖርማ ነው የሚታየው። ካሜራማ እንግዲህ ኖርማል ነው። ብዙዎች እኮ የማይሰረውን ሁሉ ይሰሉታል። ለምን? ለጥንቃቄ ወይም ደግሞ ሰራተኞች እንዲፈሩ ብለው ዝም ብሎ የሚያስቀምጡ አሉ። ገባችሁ? ያ በቃ ግልጽ የሆነ ነው። ግን ብዙዎቹ በድብቅ የሚያስቀምጡበት በድብቅ ያለውን ነገር ለመከታተል ስለሚፈልጉ ነው። እና ይሄ ነው ማለት ነው ወደ መጣሁበት ነው ቪዲዮ ልመልሳችሁ። ትናንትና የአገሬ ልጆች ይሄን ነገር አሳይቻችሁ ነበር ማለት ነው እና ይህን ነገር ሳሳያችሁ ክፍሌ ውስጥ ነው። ክፍሌ ውስጥም አለ ብዙ ክፍሎች ውስጥ አለ። በነገራችን ላይ ከኔ ክፍል አይደለም። ማጥባህም አለ ፎቅ አለ ከታች አለ። እና ምንድን ነው አገልግሎቱስ ለምንድን ነው የሚጠቅም እያላችሁ ብዙዎቻችሁ ጠይቃችሁ ነበር። ይሄ የሚታየውን ቁጥር አሽጌው ነበር ማለት ነው። ገብታችኋል። ያሸኩት ደግሞ ለምንድን ነው መሰላችሁ? ትናንትና ምን ብያችኋለሁ? ብዙ ልጆች ዩቱበሮች ይሄ አፕሊኬሽን ካወረዳችሁት ካሜራ ያለበትን ቦታ ያሳያችኋል፣ ምናምን ይላሉ ብያችሁ ነበር አይደለም። እኔም ልክ እንደ እናንተ ወዲያውኑ እንደመጣው እንዳልኳችሁ፣ እንዲሁም እንደ ዛሬው በሰፊው የሚያስተምር በዚያን ሰዓት አልነበረም። ስለዚህ ነገር እኔ የማውቃቸው በዚያን ሰዓት የሚያስተምሩ ተስፍ ሻፕና ሻምበል አፕ የሚባሉ ዩቱበሮች ነበሩ እና እነሱ የሚሉትን ነገር ሰማሁና ያንን አፕሊኬሽን አወረድኩት፣ አልኳችሁ፣ እንዳልኳችሁ። ከዚያ ያንን አፕሊኬሽን ካወረድኩ በኋላ ይሄ እንደምታዩት ከትራሴን ያለና

ወስጀ በሩ ላይ ካለው ብለን ስሰከው ይጮሃል። አምጥቼ ከእንትኑ ላይ ካውየ ላይ ስሰከው ይጮሃል። ወስጀ ፍሪጅ ላይ ስሰከው ይጮሃል። በቃ የማይጮህበትን ነገር ወስጀ ያልገው ብለን ላይ ስሰከው ይጮሃል ድ ያልኩና ኔ ሄታችሁ ከዚያ በኋላ የነገር ውሸት እንደሆነ አወቅኩና፣ ዞርበር ብዬ ከዚያ በኋላ መፈተሸንም እንደማይሰራ እርግጠኛ ሆኜ ጣልኩት። በዚህ አጋጣሚ ይሄን አፕሊኬሽን ይሄ ይሰራል እንዲሰራል እያሏችሁ እያወረዳችሁ ስትሞክሩ ሲጮ ስትሞክሩ ሲጮ እውነትም ይሰራል ብላችሁ ካሜራ የሌለውን ሁሉ ተሳቃችሁ እንዳትሞቱ ማለት ነው። ወላሂ አይሰራ ውሸት ነው። በቃ ያን አፕሊኬሽን ማለት ካገኘ ብረት ላይ ሁሉ ይጮኋል፣ ብረት ከተባለ ሁሉ ማለት ነው። ሙስጀ ፍሪጅ ሊስሳውነ ይጮኋል። በቃ ያለበት ነገር የለም። ቁም ሳጥን ውስጥ ይች ብሎ ነው ሚስማሩት፣ ታያችኋለ። እሷ ላይ ውስጥ ስትሰቅሉት ትጮኋለች። ይሄ አለ አይደል የማብሪያና የማጥፊው ብሎ ነው እሱ ላይ ስትሰቅሉት ይጮኋል። ከዚያ ውሸት እንደሆነ አወቅኩ አልኳቸው። ስለዚህ ውሸታቸውን ነው ይሄ አፕሊኬሽን ይለያል፣ ይሄ እንደዚህ ያደርጋል የሚሏቸው አውቀው ነው። እና በሆነ ባልሆነው አትጨናነቁ ማለት ነው። ግን እንዳልኳቸው ፈጣራችሁን ፍርታችሁ፣ ሀላል የሆነ ነገር ደግሞ እንደፈለጋቸው አድርጎ ምንም ችግር የለውም ማለት ነው። እና ዋናው ስለዚህ ነው የመጣው ይሄ ነገር አሁን ለምንድን ነው የሚያገለግል ያላችሁኝ ያላችሁ ሁለት ነው የዚህ ዘር ያለ አገሬ ልጆች ሁለት ነው ያለና አንደኛው ለቀረጽ ነበር፣ አልተመቸኝም ሳሎኑ ከላኛው ከፎቅ ነው እሱ ደግሞ ያለው፣ ሰዎቹ ስለተቀመጡብኝ ለመቀረጽ አልቻልኩም። እና በሌላ ጊዜ እሱን ደግሞ አሳያችኋለሁ። ይሄ የምታዩት እንዳልኳችሁ የራሱ ቁጥር አለው፣ ገባችሁ። እና ይሄ ምንድን ነው የሚያገለግለው? እንደ ጀረስ ስልክ ነው ማለት ነው። ልክ እንደኛ ሀገር እንደ ግድግዳ ስልክ ነው የሚያገለግለው። እንደምታዩት የራሱ ሁሉም ነገር አለው። መደወል ስትፈልጉም ቁጥሩን ነክታችሁ እንዲሁም ደግሞ ሲደወልላችሁ ይሄን እጌቶን አንስታችሁ ማለት ነው ታወራላችሁ ገባችሁ። እኔ ግን እንዳልኳችሁ እነዚህ አፕሊኬሽኖች ይሰራሉ ስላሉ እውነት የሚሰራ መሰለኝና፣ መቼም እጌተውን ራሱ ተዳፍኗል። ይሄኛው ነው የሚያኛልኩ ና ውስጅ በእንትን በለዝጋ ልጥፍ ወይኔ ጅልነቴ ማለት ነው። ግን እንዳልኳችሁ ክፍላችሁ ውስጥ ምናምን ካሜራ ሊኖር ይችላል። ግን ደግሞ ማየት በእጃችሁ በአይናችሁ ፈትሹ እንጂ በዚህ መሳሪያ ብቻ ፈትሻችሁ ታገኛላችሁ ብዬ እኔ አላምንም። ሌላ የተሻለ አፕሊኬሽን ሊኖር ይችላል ግን እነዚህ ልጆች ይሰራል ብሎ የሰጡኝ አፕሊኬሽን ወይም ያስተዋውቁት አፕሊኬሽን ውሸት ነው። በራሴ ሞከሪ ስላየት ማለት ነው። እና ይሄ ነገር ደግሞ ሰዎች ከኔ ክፍል ወይም ደግሞ ማጥባ ያስቀመጡት እውነት ካሜራ ነው ብሎ ሳይሆን ያው እንደ ስልክ ነው የሚጠቀሙበት የነበረ አሁን ኛ ለአንደኛውም አይሰራም ተበላሽቷል ማለት ነው። የፎቁም የታችኛውም የሰራተኛ ክፍል ማጥባ አይሰራም ተበላሽቷል ማለት ነው። በፊት ግን ስሰማ መዳሜ ሰራተኛ ስልክ እንዲዛ ትፈልግም ነበራሉ። ገብቷል። አሁን ነቅየዋሉ። አያችሁት ነቅየው አለው ይሄ የተጻፈው ጽሁፍ እንዳለ ማለት ነው። የሸቃላ ክፍል የሚላለ ማጥባህ የሚላለ ማለት ነው ጽሁፉ ላይ ገባችሁ። ይሄን አነስተውት አሁን አሁን ሲደውል እንደዚህ አንስታችሁ ነው የምታወሩት ማለት ነው። ምንም ሌላ ነገር የለውም። ገባችሁ። ግን አንዳንድ ክፋተኛ ሰዎች ከዚህ ውስጥም ማለት ነው በጎን ሌላ ነገር ምናምን ሊጨምሩ ይችላሉ። ካሜራ ግን ይሄ ብቻ ከሆነ ስታዩት ማለት ነው አረንጓዴ መብራት አለው ገባችሁ። እና ይሄ ብቻ ከሆነ ግን ካሜራ አይደለም እና እንዳትሳቀቁ። ግን ካሜራ ያለው አለ። እሱን ደግሞ በሌላ ጊዜ ያሳያችኋለሁ ማለት ነው። አሁን ለመቀረጽ ስላልተመቸኝ ነው እንጂ ከፎቅ ነን። ሀታ በር ላይ ሆኖ ጀረስ ሲያጮሁ እሱን ብድግ ስታደረጉት ማን እንዳለ በር ላይ፣ ምን እንዳለ በር ላይ ማየት ትችላላችሁ። ግልጥ አርጎ ያሳያል። ያን ሲደወል የሚያሳይ የጀረስ ካሜራ ነው። ገብቷቸዋል እንጂ እናንተ የምታደርጉትን ነገር ቤት ውስጥ ያለውን ነገር ምናምን የሚቆጣጠር አይደለም። ስለዚህ በተደጋጋሚ ኮመንት የጻፋችሁ ልጆች አላችሁ። ይሄ ነገር የሚያገለግለው ልክ እንደ ስልክ እንጂ እንደሌላ ነገር አይደለም። ስለዚህ አትፍሩ። ዛሬ መደግመዋለው ግን ሀማማችሁ ውስጥ ካሜራ መኖሩን በደንብ ራሳችሁ ፈትሹ። ክፍላችሁ ውስጥ በደንብ ራሳችሁ ፈትሹ። ባይናችሁ ጎን ላይ መብራት አጥፍታችሁ ነው መፈተሸሽ። መብራት አጥፍታችሁ ስትፈትሹ ካሜራ ካለ ሲበራታ ያላችሁ ቀይ ሁኑ አረንጓዴ ሁኑ በትንሿም ቢሆን ትታያችኋለች። መብራታችሁን አጥፍታችሁ እኛችሁ ግን ስበሩት ሀማማችሁ ውስጥ ሀላስ